ክቡራትና ክቡራን እንግዲህ ዛሬ በጣም አሳዛኝ በሆነ ዜና ነው እንግዲህ የመጣሁት። በጣም የሚያሳዝንና የሚያስደነግጥ ዜና ነው በእውነቱ። አፈጻጸሙ ላይ እንግዲህ በደንብ ካልተሄደበት ደግሞ የበለጠ አሳዛኝ ያደርገዋል። ግን ተግባራዊ ከተደረገ የፍርድ ሂደቱ የተፈረደው ፍርድ ምናልባት ምናልባት ከዚህ በኋላ እንደዚህ አይነት ነገሮች እንዳይፈጸሙ ያደርጋል ብዬ አስባለሁኝ። እምነት ሰሚ ነው አካሉ ነኝ እስቲ አሁን የምትመለከቱትን ዜና ሊያቀርብላችሁ ፋና ብሮድካስቲንግ ኮርፖሬሽን ነው ምንጭ። ከአንድ ሰዓት በፊት ወይም ደግሞ እንግዲህ በምሳ ሰዓት ባለው ዜና ላይ የተላለፈ ነው። እንግዲህ በህፃን በአምላክ ግርማ ላይ የግድያ የፈጸሙት እናትና የእንጀራ አባቷን በሞት እንዲቀጡ ተወሰነ ይላል። አዲስ አበባ ግንቦት አስራ አምስት ሁለት ሺ አስራ ሰባት ኤፍ ኤም ሲ የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ ችሎት አራተኛ ወንጀል ጉዳዮች ችሎት ነው እንግዲህ፣ ይሄ ወንጀል የተፈጸመው በድሬዳዋ ከተማ ነው። በድሬዳዋ ከተማ ያው ድሬዳዋ ምድብ ችሎት ላይ ነው ክሱም የታየው። ተከሳሾቹ ያው ሀና በየነና ብሩክ አለሙ ላይ አቃቢ ህግ አራት ክሶችን የመሰረተ ሲሆን በአንደኛው ክስ በ1996 የወጣውን የኢፌዴሪ ወንጀል ህግ አንቀጽ ሰላሳ ሁለት ህዝባር አንድ ሀ እና አምስት ሰላሳ ዘጠኝ ሀ ስርአት ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሰውን ለመግደል በማሰብ ጥቅምት ሰላሳ ቀን 2015 ዓ ም በግምት ከሌቱ አምስት ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ ወይም ኬብሮን ግርማ ስለታማ ባልሆነ ቁስ ባደረሱት ድብደባ የግንባሯን የግራ ጎን ስድስት በ በአራት ሴንቲ ሜትር በግራ የአይኗ አቃፊ ሶኬት ላይ ሁለት በ አንድ ሴንቲሜትር በግራ ጉንጯ ላይ ስድስት ሴንቲ ሜትር በላይ እና በ በታች በታችኛው ከንፈሯ ላይ ዜሮ ነጥብ አምስት በ ዜሮ ነጥብ አምስት ሴንቲሜትር በቀኝ ክንዷ ላይ አንድ በ ዜሮ ነጥብ አምስት ሴንቲ ሜትር በግራ ክንዷ የ የእጅ አምባር የፊተኛው ክፍል ላይ አንድ ነጥብ አምስት በ 0.5 ሴሜ የታችኛው ከንፈር ሶስት በ1 ሴሜ በግራ ጀርባው ላይ የታችኛው ክፍል ላይ አምስት በ አራት ሴንቲ ሜትር ስፋት ያላቸው የመቁሰል የመበለዝ እንዲሁም መጋጋጥ ጉዳቶች ውጫዊ አካሏ ላይ እንዲኖሩባት በማድረግ ምክንያት ከውስጣዊ አካሏ አንጎል፣ ልብ፣ ጉበት፣ ጣፊያ፣ ቆሽት፣ ኩላሊት፣ የሽንት ማጠራቀሚያ ፊኛዋ ከመለስለሱ በተጨማሪ በማፈን አየር እንድታጣና ሕይወቷ በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑ ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የግድያ ወንጀል ተከሰዋል። በሁለተኛ ክስ በ1996 የወጣውን የፌዴሪ ወንጀል ህግ አንቀጽ ሰላሳ ሁለት ህዝባር 1 ሀ እና 375 ህዝባር ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላውን ጥቅም ወይም መብት ለመጉዳት ለራሳቸው ወይም ለሌላ ሰው ተገቢ ያልሆነ ማንኛውም መብት ወይም ጥቅም ለማግኘት ወይም ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ.ም የግል ተበዳይ አባቷ እውነተኛ ወላጅ አባቷ አቶ ግርማ አበጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሀሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎች ለማሳመን ያዘጋጁት በመሆናቸው ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በግፍ በግዙፍ የሚፈጸም ሀሰተኛ ሰነዶች መፍጠር ወንጀል ተከሰዋል። በሶስተኛ ክስ በ1996 የወጣውን የፌዴሪ ወንጀል ህግ አንቀጽ 32 ህዝባር 1 ሀሌታ ውሃ እና 585 ሁለት ሀሌታ ውሃ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ህግን ተቃራኒ በሆነ መንገድ ያለ ህጋዊ ትዕዛዝ የግል ተበዳይን ከመስከረም 23 ቀን 2015 አመተ ምህረት ጀምሮ ግድያ እስከተፈጸመበት ጥቅምት ሰላሳ ቀን 2015 አመተ ምህረት ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባበል እና ለማስፈራራት ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፎባት ያስቀመጧት በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከህግ ውጭ ሰዎችን ይዞ ማቆየት ወንጀል ተከሰዋል። በአራተኛ ክስ ደግሞ በ1996 የወጣውን የኢፌድሪ ወንጀል ህግ አንቀጽ ሰላሳ ሁለት

እኛ የምንልሽን የማሰሚ እኛ እና ከኛ ጋር አርፈሽ ካልተቀመጥሽ አባቴና ወንድሜ ጋር ይሄዳለሁ ብለሽ የምታስቸግሪን ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት ሊንከባከቧትና ፍቅር ሊሰጧት ሲገባቸው የተለየ ጭካና በተሞላበት ሁኔታ በማስፈራራት በህፃኗ ነፃነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ በዋናው ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የማስገደድ ወንጀል ተከስቷል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸው በአቃቢ ሕግ የሰውና የሰነድ ማስረጃ በመረጋገጡ ችሎቱ በዛሬው ውሎ ተከሳሾቹን በሞት እንዲቀጡ ወስኗል። በጣም ነው የሚያሳዝነው። የሚገርማችሁ ነገር እንግዲህ አንድ እናት ከአዲሱ ባሏ ጋር በማበር የገዛ ልጇን እንደዚህ አሰቃይታ ስትገል ማየት በጣም የሚያሳዝን ነገር ነው። አሁን የድሬዳዋ ምድብ ችሎት የወሰደውም የፍርድ አግባብ በጣም ተቀባይነት ያለው እኔም እደግፈዋለሁኝ። ይህ ፍርድ ደግሞ ተፈጻሚ መሆን መቻል አለበት። ምክንያቱም እኛ በአሁኑ ሰዓት ላይ በጣም ጭካኔዎች እየታዩ ነው ያሉት። በጣም አረመኔ አረመኔያዊ ተግባር እየተፈጸመ ነው ያለው እዚህች ሀገር ላይ መንግስት፣ አስፈላጊ የሆነ ህግ ማስከበር በመውሰድ እንደነዚህ አይነት ነገሮች እንዳይደገሙ ማድረግ አለብን። ምክንያቱም እንግዲህ እች ልጅ ወደ አባቷና ወደ ወንድሟ ጋር ሄዳ ብትኖር በህይወት ትኖርላት ነበር። እናቷን እቻለ ከአባቷ ጋር ብትኖር ምን ችግር አለው? እሷን እንግዲህ የትክክለኛ አባቷ ልጅ አይደለችም ለማስፈል ዲኤንኤ እስከ ማስቀይር ስንት እርምጃዎችን እስከማድረግ እሷን አፍኖ አካትሎ ደብድቦ አሰቃይቶ እስከ መግደል የሚያደርሳት ከሆነ እናት ማለት እንግዲህ እሷ ወልዳታለች ወይ ወይ እንዴት ነው? እስቲ እናንተ አሳብስቱበት። አረ ወዴት ወዴት እየሄድ እና ያለ ነው የት ነው እየተጓዝን ያለ ነው? እቺን እጻ ልጅ እንግዲህ መግደል እኮ አንድ ሁለት አለው እንግዲህ፣ ለበርካታ ወራት በማሰቃየት ቤቱ ዘግቶ በማስቀመጥ ጸበል እያስጠምቅን ነው እንደዚህ ታማ ተኝታለች እንደዚህ እያደረግን ነው ብሎ ይሄን ሁሉ አካላዊ ጉዳት ውስጣዊ ጉዳቷንም እንግዲህ በህክምና የተረጋገጠውን ለመስማት ችላችኋል። እንግዲህ ቅድም እንደገለጽኩላችሁ ይሄን ሁሉ ጉዳት አድርሰውባት የገዛ ልጇን ግን እስኪ ምን ብታረጋት ነው? ይሄም ሰውዬ ይሁን እንጀራ አባት ተብሎ የቀረበው ሰውዬ፣ እቺ ልጅ ያንተ ልጅ ነች ተባለ አልተባለ ለሱ ምን ጥቅም ያስገኝለታል? ዝም ብሎ ቢያሳድጋትስ? በቃ ሴትና ወንድ ከተዋደዱ እሺ፣ ተጋብተው አብረው እየኖሩ ነው። እቺ ልጅ አባቷ ያኛው ቢሆን ምን ችግር አለ? ዝም ብሎ ቢያሳድጋትስ? የኔ ልጅ ነች ብሎ አምኖ ቢያሳድጋት ምን ችግር አለ? የኔ ልጅ ካልሆነች ብሎ የዴኔ ምርመራ የገለመኔ ምርመራ ማድረግ በጣም ከባድ ነው። አሳዛኝ ነገር ነው፣ እያየን ያለ ነው። እስኪ ፍርድ ስጡበት እናንተ።